እስቲ አስቡት፣ በዚያ ዓለም ስትኖሩ ረብጣ ዶላሮችን ከመስራት አልፎ ዙሪያችሁ እጅግ ውድና ቅንጡ በሆኑ ማንሽኖች ወይንም የመኖሪያ ቢላ ቤቶች፣ እንዲሁም ብዙዎች የግላቸው ሊያደርጉት ቀርቶ በዐይናቸው ሊያዩት የሚሳሱለትን እንደ ንፋስ ፍጥነት ያላቸው ተሽከርካሪ መኪኖች ስብስብ፣ ሲያሻችሁ ደግሞ በግዙፍና ውብ የግል መርከቦች ባህር ላይ የቀዘፋችሁ ስትጓዙ ይህ አኗኗር ዘይቤ ብዙዎቻችን በሆሊውድ ፊልሞች ላይ ተመልክተነው ነው ካልሆነ በስተቀር በአእምሯችን ከማለም ውጪ ምንም ላናደርግ እንችላለን። አንዳንድ የዓለማችን ቱጀር ባለሀብቶች ግን ይህን ህልም መሰል ቅንጡ ህይወት በቤታቸው ሶፋ ላይ ተቀምጠው ማለም አያስፈልጋቸውም። ይልቁንም ከነገርኳችሁ በላይ ህይወትን በባለጠግነት ሲመሯት ይስተዋላሉ። ዛሬ በዚህ ቪዲዮአችን ከእኚህ ቱጃር ሚሊዮነሮች መካከል አንዱም መርጠን ስለ እርሱ መረጃ ልንሰጣችሁ ወደናል። እስከ ዝግጅታችን ፍጻሜ አብረውን ይቆዩ። ቪዲዮውን ላይክ በማድረግ እንጀምር። ዩቱባችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ መሆኑን አይዘንጉ። ትክክለኛ መጠሪያ ስሙ ኢላን ቶቢያና ይባላል። ከቅርብ ጊዜያት ወዲህ በኢንስታግራምና በቲክቶክ ላይ በሚያሳያቸው ያልተለመዱ የቅንጦት ኑሮዎቹ ብዙ ታዋቂነትን አስገኝተውለታል። በብዙዎች ዘንድም ይህ ሰው የስኬት መገለጫ ተደርጎ ይቆጠራል። ታዋቂነትን ያገኝ እንጂ ብዙዎች ኢላን በሚለው መጠሪያ ስሙ አያውቁትም። ዚዩስ የሚለው የሶሻል ሚዲያ መጠሪያ ስሙ ነው። በሚሊዮን የሚቆጠሩ ተከታዮች ባሉት የቲክቶክና የኢንስታግራም ገጾቹ ላይ የሚያሳያቸው የአኗኗር ዘይቤው የብዙዎችን ቀልብ ሊስብ ችሏል። የአለባበስ ስታይሉ ብዙ ዝግጅቶች ላይ ሲሳ ተፍና ወደ ባለ አምስት ኮከብ ውድ ሆቴሎች በቅንጡ መኪናዎቹ ሲጓዝ የሚያሳዩት የዚህ ሰው የቪዲዮ ቅጂዎች በሶሻል ሚዲያ በቀላሉ ሚሊዮኖች እይታን ለማግኘት ጊዜም አልፈጀባቸውም። ካለው የአካል ግዝፈትና ከጎፈረው የፊቱ ጢም በመነሳት ብዙዎች እውነትም የግሪክ አማልክት ዚዩስን ይመስላል እያሉ የሚናገሩለት ይህ ሰው በኢንተርኔቱ ዓለም ብዙ ተከታዮችና አድናቂዎችን ሊያፈራ ችሏል ይሁን እንጂ ስለ ግል ሕይወቱ እርሱ መርጦ ከሚያሳያቸው የቅንጦት ሕይወቱ ባሻገር ማንም ሰው የጠለቀ መረጃ የለውም። በፈረንሳይ አገር በፓሪስ ከተማ እንደ አውሮፓያን አቆጣጠር በ1971 ዓ ም እንደተወለደ የሚነገርለት ይህ ሚሊዮነር በአምሳዎቹ የዕድሜ ክልል ውስጥ ያለ ትውልደ ፈረንሳዊ ሚሊዮነር ነው። ከሶሻል ሚዲያ ታዋቂነቱ በኋላ ግን የዚህ ሰው አጠቃላይ የተጣራ ሀብቱ በፍጥነት እያደገ መጥቷል። ኢላን ቶቢ ያና በሀገሩ ፓሪስ የታወቀ የሪል ስቴት የስራ ዘርፍ ጠበቃና የሕግ አማካሪ ነው። ፓሪስ ውስጥ በሚገኝ ሞይት በተሰኘ የሕግ አማካሪ ኩባንያ ውስጥ የሚሰራ ግለሰብ ሲሆን ከዚህም በተጨማሪ በቴክኖሎጂው ዘርፍ ኢንቨስት የሚያደርግ እንዲሁም በሞዴሊንግ ኤጀንሲነት ብዙ ስራዎችን የሚሰራ ሲሆን በዚህና በመሳሰሉት የስራ ዘርፎቹ በመሰማራት አሁን ያለበትን የቅንጦት ሕይወት ሊያሳካ ችሏል። ታዲያ በመኪና ፍቅር የተለከፈው ይህ ፈረንሳዊ ቱጃር ባለሀብት ብዙ ሚሊዮን ዶላሮችን የሚያወጡ የቅንጦት መኪና ስብስብ ያለው ሲሆን ላምበርጊኒ፣ ሮልሴንሮይ፣ ፌራሪ ብቻ አይደለም። ዋጋቸው ከእነዚህ መኪኖች ምናልባትም በብዙ ሺህ ዶላሮች የሚበልጡ እንደነ ማክሌረንስ፣ ቤንትሌይ፣ አስቶን ማርቲንስ እና ቡጋቲ ያሉ በግላቸው ሚሊዮን ዶላሮችን የሚያወጡ ቅንጡ ተሽከርካሪ መኪኖች ያሉት በመቶ ሺህ የሚቆጠሩ ዶላሮችን አውጥቶ በሚፈልገው ከለርና እስታይል ስታይል ከስተማይዝ ያደረጋቸው እኚህ መኪናዎቹ የዚህን ሰው ጋራጅ ሊጎበኝ የሚችል ራሱን የቻለ የመኪና ሙዚየም አስመስለውታል። ሲያሰኘው በወርቅ የተለበጠ ላምበርጊኒ መኪናውን በሀብታሞቹ መንደር በፈረንሳይዋ ሞናኮ ከተማ ሲንሸራሸር፣ ሌላ ጊዜ ደግሞ በውድ ሞተር ባይስክል የሚንቀሳቀሰው ይህ ሚሊዮነር ሀብቱ ይህ ብቻ ነው ብላችሁ ካሰባችሁ ተሳስታችዋል። የዚህ ሰው የቅንጡ መኖሪያ ቤቱ ሴቶች ደግሞ ራሱን የቻለ ሌላ ስብስብ ነው። እንደ አንድ የምዕራቡ ዓለም ቱጃር ባለሀብት ይህ ሰው በተለያዩ ቦታዎች ወይንም አገራት የግሉን ቪላ ቤቶችንና ማንሽኖችን አስገንብቷል። እንደ አውሮፓን አቆጣጠር በ2019 ዓ.ም በአሜሪካዋ ማሊቡ ካሊፎርኒያ ውስጥ አስገራሚ ማንሽን የገዛ ሲሆን ይህ መኖሪያ ቤቱ የታዋቂ ሰዎችን ቅንጦ መኖሪያ ቤት በማስጎብኘትና በማስተዋወቅ ተወዳጅነትን ባገኘው በኤምቲቪ ክሪፕስ በተሰኘው የአሜሪካ የቴሌቪዥን ፕሮግራም ላይ ሳይቀር ለጉብኝት የቀረበ ሲሆን መኖሪያ ቤቱ አጠቃላይ 14 ሚሊዮን ዶላሮችን የሚገመት ባለ አራት መኝታ ቤት አምስት መታ መታጠቢያ ቤቶችና አስገራሚ የዋና እንዲሁም የስፓ አገልግሎት በውስጡ ያካተተ ቤት ነው። ይህ ብቻ አይደለም። በኢንዶኔዥያ በባሊ ከተማ ሌላ የራሱ የሆነ ባለ ዘጠኝ መኝታ ቤት ግዙፍ ማንሽን አለው። በውስጡ የሚያማምሩ አትክልቶችና የግሉ የፊልም መመልከቻ የቲያትር አዳራሽ ጭምር አካቶ የያዘ አስገራሚ ቤት ነው። ይህ ብቻ አይደለም። በሚያሚ የባህር ዳርቻ ላይም 17 ሚሊዮን ዶላሮችን የሚያወጣ ሌላ ቅንጡ መኖሪያ ቤት አለው። የዚህ ሰው መኖሪያ ቤቶች እንዲሁ የግል መኖሪያ ቤት ስለሆኑ እንጂ ከተሰሩበት አስገራሚና ውድ ዕቃዎች በመነሳት ራሳቸውን የቻሉ የተዋጣላቸው ሆቴሎች ሊሆኑ የሚችሉ አስገራሚ የ ህንፃ ግንባታ ጥበብን የተሞላባቸው ናቸው። በባህር ላይ እየተጓዝኩ ንጹህ አየር ልቀበልም ብሎ ያሰበ እንደው ዚዩዝ ቪክትሪ የተሰኘ 142 ጫማዎችን የሚረዝም ግዙፍ የግል መርከብ አለው። ታዲያ ይህ እንደ ማንኛውም አይነት መርከብ አይደለም። በውስጡ ሰላሳ ተሳፋሪዎችን አዝናንቶ ማሳፈር የሚችል የራሱ ጃኩዚና የግል እንቅስቃሴ ማድረጊያ ጂም አካቶ የያዘና 30 ሚሊዮን ዶላሮችን የሚገመት ቅንጡ የባህር ላይ መጓጓዣ መርከብ ነው። ከአገር አገር ድንበር አቋርጬ ልጓዝ ያለ እንደሆን ደግሞ በቢዝነስ ክላስ ቲኬት ቆርጦ መሄድ አያስፈልገውም፣ ምክንያቱም ደግሞ ይህ ሰው የራሱ የግል አውሮፕላን ወይንም ፕራይቬት ጀት ስላለው ነው። በሄደበት ቦታ የማትለየው በቲክቶክና በኢንስታግራም በሚለቃቸው የቪዲዮ ልጥፎች ላይ ይህን ሚሊየነር ሰው የምታጅበው ፍቅረኛው ደግሞ በሞዴልነት ሙያ ላይ የተሰማራች እንደሆነች ከራሷ የኢንስታግራም ቪዲዮዎች መረዳት ይቻላል። ሪል ስቴት ቢዝነስና በሕግ አማካሪነት እንዲሁም በጥብቅና የስራ ዘርፎች ላይ ከ24 ዓመታት በላይ በስራ ያሳለፈው ኢላን ቶቢያና በአንድ ወቅት በሶሻል ሚዲያ ይህን ሀብት ለማካበት በምን ስራ ዘርፍ ላይ ተሰማራ ተብሎ በተጠየቀበት አጋጣሚ የፊልም አክተር እንደሆነ የተናገረ ሲሆን ለዳቪንቺ ኮድ፣ ካዚኖ ሮያል እንዲሁም ጌም ኦፍ ትሮንስ በተባሉ የሆሊውድ ፊልሞች ላይ እንደተሳተፈ መረጃዎች ይጠቁማሉ። ዚዩስ ሶሻል ሚዲያ ከሚታየው ባለጠግነቱ ባለፈ ከብዙ ሰዎች ጥሩ ሰው መሆኑ ይመሰከርለታል። በጣም ተግባቢና ከቤተሰቡና ከጓደኞቹ ጋር ጊዜውን የሚያሳልፍ ሰው እንደሆነ ይናገራሉ። ምንም እንኳን ቤተሰቡን በሶሻል ሚዲያ አውጥቶ እስካሁን ድረስ ለተከታዮቹ ባያስተዋውቃቸውም ሬቤካ ፎሶ የተባለችው ፍቅረኛው ግን በሚሰራቸው ቪዲዮዎች ሁሉ አብራው ትታያለች። እርግጥ ነው የዚህ ሰው የፍቅር ጓደኛ ሞዴል እንደመሆኑ መጠን በሁሉም ቪዲዮዎቹ አብረው መታየቷና በህዝብ ዘንድ ታዋቂነትን ማግኘቷ ይበልጥ ለሞዴሊንግ ስራዋ ትልቅ የሥራ ዕድልን ይዞላት እንደሚመጣ ጥርጥር የለውም። ታዲያ እርሱም ቢሆን በሶሻል ሚዲያ ብዙ ሚሊዮን እይታዎችን ማግኘቱ ለጥሩና ለበጎ ዓላማ የታሰበ መሆኑን ብዙዎች አያውቁትም። ዚዩስ በዚህና በመሰል ተግባራቶቹ የሚያገኘውን ገቢ ሙሉ በሙሉ ለእርዳታ እንዲሰጥና በምግብ በመጠለያ እንዲሁም የትምህር የትምህርት እድል ላላገኙ ሰዎች ነፃ የስኮላርሺፕ እድልን በማመቻቸት የሚታወቅ ሰው ነው። ነገር ግን ይህን የበጎ አድራጎት ተግባራቱን ብዙ ጊዜ በሶሻል ሚዲያ ሲያስተላልፈው አይታይም። ታዲያ እንደ አውሮፓያን አቆጣጠር ከ2020 ዓ ጀምሮ ወደ ሶሻል ሚዲያ በመምጣት የሚኖረውን የጥንጦት ሕይወት ለተመልካች ባስተላለፈበት ማግስት ብዙ ሚሊዮን እይታንና ብዙ አድናቆትን ከህዝቡ ለማግኘት ጊዜ አልፈጀበትም። ኢላንቶቢያና የሞና ከሞሮኮ ቱጃር ብዙዎች ሊደርሱበት ከሚያልሙት የስኬት ኑሮ ጠንክረው ሰርተው ህልማቸውን እውን እንዲያደርጉ መነቃቃትን በብዙዎች ልቦና ውስጥ ለመፍጠርም ችሏል። ማን ያውቃል እርሶም የዚህ ህይወት ተቋዳሽ ሊሆኑ ይችላሉ በማለት ይህን ፕሮግራም ለእናንተ ለውድ ተመልካቾቻችን አሰናድተን አቀረብን። እስከ ዝግጅታችን ፍጻሜ አብረውን ስለቆዩ እያመሰገንን በሌላ አዲስና አዝናኝ መሰናዶ እስከምንገናኝ ድረስ ቸርን ሰንብት። ይህን ሰብስክራይብ በማድረግ የደውል ምልክቷን በመጫን የምንለቃቸው ቪዲዮዎችን መከታተል ይችላሉ።